ያው አረብ ደግሞ ካላለ ነው ታውቃላችሁ፣ ሐሳባችሁ ማስቀየር አትችሉም። ስለዚህ በጅግር ደክት ይሄ በካህረባው ለምን አልጥደውም አልኩኝ እና እዚ ላይ አድርጌዋለሁኝ። ይሄ የተበጣጠሰውን የማይጠቀለለውን ነው እንደዚህ ያደረኩት። ከዘዚች ጋራ ይወላችሁ፣ ተምር የተበላ አይደለም በጥርስ በእጄ ተምሩን ፈልፍጌ አንስቼው ነው። ፍሬው ነው አንድ እይ ብስሚላ፣ ሁለት ወደ ውስጥ ገባ። ችግር የለውም። ሶስት ፍሬ ማለት ነው። ተምር የተምር ፍሬ። ስጋም ስትቀቅሉ ይሁን፣ ይህንን ጠሪቃ ተጠቀምኩ። በጣም ነው ምክክር የሚያደርገው፣ እንዲበስል ያደርጓል። ብጥብጥ ሊል ሶ እኔ እዚህ ጋር ሳህን አደርግበታለሁ። እንደዚህ እንዳትፈሩ፣ ሳህኑ አይሰበርም። ብስሚላ እዚህ ጋር ውሃዬን አዘጋጅቻለሁ። በነገራችን ላይ ብስሚላ ራህማ ራሂ አሰራሩን አጠቃለሉን ሀሹ አዘገጃጀቱ ጀምሮ የምትፈልጉ ምን ምን አይነት ቅመም እንደተጠቀምኩም ጭምር የምትፈልጉ እህቶቼ አናግሮኝ ጻፉልኝ፣ ሰራላቸዋለሁ። ቤዝኔላ እሺ፣ ሀባይቢ ይሄ የምታዩት የእጅ ድር ደቅቱ የራሱ ነው። እንደዚህ ቁጭ አድርገዋለሁኝ። ለመቀጠል ቢስሚላህ ራህማን ራሂም አንትች፣ እንደዚህ ቦታው ላይ ከተወለው ቶሎ ቶሎ ነው የሚበስለው፣ ስትጫንነቁ ሰዓት ከሌላችሁ ማለት ነው። ዛሬ ላሳያችሁ የፈለጉት በእጅ ድርዳቅቱ ያው፣ አብዛኛዎቻችሁ ታውቃላችሁ ግን ለማስታወስ ያክል ነው ማለት ነው። አለ እዚህ ጋር ደቂቃ በሰላሳ ደቂቃ ውስጥ ነው የሚበስለው ድስት ላይ ስንጥደው ግን የተምር ፍሬ አድርገን ከሆነ አርባ ደቂቃ ነው የሚፈልገው። የተምር ፍሬ ደግሞ ሳናደርግ እንግዲህ የሚፈልገው ከአንድ ሰዓት በላይ ነው። ታቁታላችሁ ይኸውላችሁ እዚህ ጋር ወረቅ ኢነብ ይላል። ይኸው ወረቅ ኢነብ ይላል። ይህንን እንነካዋለን ማለት ነው። እሺ ሀባይቢ፣ ሰዓቱን ለማስተካከል ኦፍ አድርጌ ኦን አድርጌዋለሁኝ። ይኸው አሁን ብስምላ ሀያ አምስት ደቂቃ ላይ አድርጌዋለሁኝ። በዚህ መልኩ ይኸው መስራት ጀምረዋል። በሀያ አምስት ደቂቃ ውስጥ ወረቅ ኢነብ እናደርሳለን ማለት ነው።